እገሌ ሼክ ሙሐዲስ ነው፣ እገሌ ደግሞ ሐፊዝ ወይም ሙጅተሂድ ሙደቂቅና ወዘተ ተብሎ በማዕረግ ሲጠራ ሰምተው ያውቃሉ። ትርጓሚያቸውና የእውቀት ደረጃቸውስ እንዲሁም አንደኛው ከሌላው በምን ይለያል ብለውስ ጠይቀው ያውቃሉ? እነዚህንና የሌሎች ተጨማሪ ማዕረጎችን ምንነት ትርጉምና ደረጃን በዝርዝር እንመለከታለን። እስከ መጨረሻው አብረውን ይሆኑ። በኢስላማዊ ትውፊት ውስጥ ምሁራን በሐዲስና በፊቅህ ጥልቅ እውቀታቸውን እና የሊቃውንትነት ደረጃቸውን የሚያንጸባርቁ ልዩ ማዕረጎች ተሰጥቷቸዋል። እያንዳንዱ ደረጃ የራሱን ክብር ኃላፊነትና ጥልቅ ግንዛቤን ይሸከማል። የእነዚህን ክቡር ደረጃዎችን ዝርዝር ከትንሽ ወደ ትልቁ እንደሚከተለው አስቀምጠነዋል። አልሙስኒድ ሐዲስን ከነሙሉ ሰንሰለቱ ወይም ኢስናድ ወደ ነቢዩ ሰለላሁ ዐለይሂ ወሰለም እስኪደርስ ያሉ ዘገባዎችን ስለ ኢስናድ በጥልቅ ተረዳም አልተረዳ በሙሉ በመጥቀስ የሚተርክ ማለት ነው። ለምሳሌ እገሌ እንዲህ ሲል ነገረን፣ እርሱ ደግሞ ከእገሌ እያለ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ድረስ የሚገልጽ ዓሊም ሙስኒድ ይባላል።